እሱ ሳስበው የሚወዳት አለው እንጂ ያድር ነበር እሷን ክርስቶስን አይወዳትም። እኔ ደምሴን አይኑን አይቼ ነውአረንዳታ ይህንን ሪከርድ እንደው ከወጣት ያለች በኋላ ተይበቃ አ ሪከርድ አርጉና ድርሱላት። ለዛ እርባ ነቢስ እንደው ምልኳ ልንገራት። አንቺ እርባ ነቢስ ደምሴ አይወድሽም። እኔ እናም የሚወደው እሺ፣ እኔን እኔን ቀለበ ስትሄድ በቃ ዝም በይ ዝም በይ ምን ታረገኝ። እኔ እሺ ክርስቶስን ባይኔ ባያት ማን ያንን ዞማ ጸጉሯኝ ይዤ ነው መሬልኝ እንትን እማሻት አንቺም እኮ ዞማ ነው

ግባ። ምን ይሰራልኛል? አረ ሂድ። አይመልስም ደግሞ ለወንድ። ወላሂ ወንድ አባቴ ሞት፣ ሀቢብ አለሽ አንቺ አባቴ ሞት። ነግቢ እኔ በስንት ሰው እኮ ነው ትዳር የሚመጣልኝ። ወንድሜ ናግቢ አጎቴ ናግ ፍቅር ካልያዘኝ አላገባም እንጂ አሜሪካ ድረስ ትዳር እንደመጣልኝ ታውቂያለሽ። ወረጅ እምቢ አልኩ ነው የሄድሽው። ልቤ ካልመታ ፍቅር አይታየኝም።

ምስር ላባብለው ልቤ አንተን ላባብለው

ዋጋሽ ንትገሰች አንድ ጋላክሲ ምንድን ነው ያየሽው? አንድ ነው መሰለኝ። ወይኔ ፋሲካ አለሽ ለካ አንድ ሰው አስገቡሽ። አንድ ሰው አስገቡና እንጫወት። ይቅርታ ፋሲዬ፣ አንቺ ሴትዮ እንከባበር። አትዋሽ። መቼ አየሽ ካሜራ?

አው አረ ሰው ነበረኝ ቅድም። እንዴ አንበሳው ነበር አሌክሳንደር እኮ ነበር እንዴ እና ወጣ እስጢፋ ወጣ። አስገቡኝ እህቶች። አሁን አሌክሳንደር አለ ጋር መሰለኝ ሄዱ ተጫውቱ። በቃ አራተኛ ሰው ካጣችሁ ሙዳ ችግር የለም፣ ፋሲካ የለም። በእውነት ሞን መታለች፣ አራዳለች። እንደት ነሽ ሆንል

ጃኒን፣ በቃ ተይበሏት እሺ። ዛሬ ግን ደህና ነሽ ዩቲ? ምን ሆንኩኝ? ዛሬ ምን ሆንኩኝ? እኔ አልናገርም። ይሄ እሱ እየሰደበኝ ይሆናሉ። ደብሮሻል አይደል? አልደበረኝም። ለምን እንዳ አላችሁ በኋላ። ተው አው፣ ደብሮኝ ነበር የገባሁት፣ እና ልረሳን የገባሁት ድብርቴ። ደብሮሻላ ምን አትበሉኝ በኋላ ማንም ሰው የለም የሚገባ አሉ፣ ጠብቀህ መሰለኝ እና አሁን ይቆያሉ። እስኪ እንትን ንገሩኝ፣ የተጎዳ ሰው ዘፈን የተጎዳ ሰው ዘፈን እስኪ ንገሩኝ። ለእኔ አይደለም ተጎድች አይደለም። እሺ ለእንትን ነው፣ ለቪዲዮ ነው። ምንም አልንኩም። ተው አታስደብሩኝ። ምንድነው ምንድነው ምናምን ምናምን ብላችሁ እዚህ ጋ አንድ ገረድ እየተሳደብ ሴት ነሽ ጭራሽ ነውጭ አይደለም አይደለም ይላችሁ ቪዲዮም የሆነው የተጎዳ ሰው ሳይሆን ለሞተ ሰው ምንድን ነው

ስታበላሽ ማን ምናምን ጠፍተሽ ነበር? ከላይ ሰላም ነው፣ ሁሉ ሰላም በሰላም ነው እሁድ ገስትጌ አለ ትመጫለሻ የምን ገስትጌ ልንጫወት ነው እኛ ገስት እኔ ጃኒ ናሆሜ ኤርሚ ፍራይደይ ዮኒ ብላኪ ለመቀናቀን ና አንድ እኛ በሳምንት አንድ ቀን ነው እሁድ ነው ጀስ ቫይቭ ነው የምናደርገው ያበደ ነው በጣም እና ትመጫለሻ የምሩ ነው

ችግር የለም። ናሚ ጋቢሆኑ ቀጣይ ደግሞ እንትን ችግር የለም አያሳስብ፣ ጣጣ የለውም። ችግር የለም ግን እኔ አሁን ዩቲ ደስ

ሲጀመር ፍቅር አይወድል ከአንቺ ጋር ተስማምቶ ማውራት ራሱ። እሺ ጌም እንጫወት። እናም አንፎሉ ታረጊኛለሽ ብሎክ ነው ያደረኩ እኮ ብሎክ የገባ እግዚአብሔር የገባ ይገልጻታል እ እኔ እኮ ደውዬ ነው ዩቱብ ፎሎ አርግኛል። የሆነ ቪዲዮ አይቼ ነው። ከዛ በፊት የሆነ ቪዲዮ ለፍታ ለፍታ ለፍታ ሰርታ ቪዲዮ የሆነ ነገር ዋርኒንግ ብሎ አልታየም። ደብሮኝ ምናምን የሆነ ቪዲዮ ሰርች ሰርች ከዛ የሆነ ቀን ላይቭ ጆይን ብለች ነው። ከዛ ብሎ ካድርገሽ የመጣሽ ነው ገብተይ ጆይን ያለች ቀን ማለት ነው። የሆነ ነገር እያወራነው በንትን አይደለም አንዳ የሆነ ሳይድአለች

ጌም ላይ እኔ ነው እንደማልስማሙት። ቅጣት የእኔ ይከብዳል። እኔ ሶ እግዚአብሔር ይሆናችሁ

ነገር ተቀይሯል። እቲ አምሺ ነው። ታብታፍ አድርጉ። ሌትስ ኤቭሪባዲ ታብ ዘ ስክሪን ጠጠር ጠጠር ያለ ቅጣታችንን እናሳርፍባችኋለን። ቤቱን ፎሎ ያላረጋችሁ ቤቱን ፎሎ አድርጉ። ታብታፍ ያላረጋችሁ ታብታፍ አድርጉ። ለስ